ሴቱ ቀስቲ አንተ ውሻ ምን አባኔ ያልከው ወንድ ነት ነኳለ አንቺ ልጅ ከማላጅ ኑጪ ቅዱስን ለመፋለም መጀመሪያ እኔን ማለፍ ይኖርብሃል። እሺ አንተ ወጠጤ ሴት እንደማልመጣ ስለምታውቅ እሷን ይዘሃት የመጣው ፊዮሪ ከማል ውጭ አልኩሽ እኮ አልወጣም፣ ብሞት አልወጣም። ዞር በል ትሰማኛለህ። ከፈለክ እኔ እናንተ እዚህ ጋር እዋጣልን እኔ ሴት ላይ እጄን አላነሳም። ይህን ያልትፈራኛለ ማለት ነው። ቆንጆ ምን እያደ

በሉ በቃ እናንተም በዚህ ጋር ወደ ቤታችሁ ጎበስ፣ ልጆች እኛም ደግሞ እ እኔ የአንቺ ነገር እዚህ ጋር በቃ እሺ። ኧረ በጣም ነው ደስ የሚለኝ። ለምን አንቺ ልብ ካለሽ እኔ እና አንቺ የሆነ ቦታ ነገር እኔ ራሴ እወጣዋለሁ። በጣም አሪፍ። እንደዛ ከሆነ ለምን ልጅ የሆነ ወደ አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የበጎ ዩትዩብ ቤተሰቦች እንዲሁም የአፍላ ፍቅር ወዳጆች ማለት ነው። እንዴት ናችሁ? ደህና ናችሁ? እኔ ያለውኝ አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ ቀስቴና ቀስቴ ከቅዱሴ ጋር ካልደበደብኩ በቃ ፋይት ፋይት ፋይቲንግ ነው የሚባለው በእንግሊዝኛ ማለት ነው። ለማንኛውም በቃ አፍንጫን ካልሰበርኩት፣ አረ እኔ ቀድሜ ካልሰበርኩት እስከሚባባሉ ድረስ ያለውን ቪዲዮ ይዤላችሁ መጥቻለሁ። እንግዲህ ያለው ማማሩ ይባላል ሲባል ሰምታችሁ ከሆነ ማለት ነው። ቹቻ ለቀስት ያገዘች ቢኖረው ማለት ነው። ቅዱሴ ደግሞ እንትና ፊዮሪ ያገዘችለት ማለት ነው። ያ ማለት በቃ ቢኖር እሱም ቢኖረው ያው እንዳለው አሁን በግልጽ ባያረግም ያው አለው ማለት ነው። ስለዚህ አጋዥ አታሳጣኝ ነው የሚባለው። ለማንኛውም የዛሬውን ቪዲዮ እንዳያችሁት ነው ደስ ይላል። ያው ትንሽ ግን ሳይደባደቡ በማቅራታችሁ ቅር እንዳላላችሁ ተስፋ አድርጋለሁ። እንኳንም በሰላም ያው ሳይማቱ አብንጫ ሳይሰባበሩ ተለያዩ ለማለት እወዳለሁ ማለት ነው። ከምን ነው መወዳቸው ነው ሁላችሁ ነው ሁላችሁም የምመችኛል ማለት ነው እያንዳንዳቸው ነው አሁን አሁን ላይ ማ ወይ በጣም እየወደድኳችሁ ነው ከምንም በላይ ማለት ነው ለማንኛውም እንግዲህ ቹቻና ፊዮሪ የሆነ ቦታ ተገናኝተን ተቀጣጥረን ለምን እኔና አንቺ አይዋጣልንም ለምን አፍንጫ ካልተሰባበርን አል አንሰባበርም ብለዋል እኔም ደስ ይለኛል ያቺም እኔም ደስ ይለኛል ችም ጉልበተኛ ነኝ እኔም ይችም ጉልበተኛ ነኝ ተባብለዋል። ለማንኛውም መጨረሻውን የምናየው ይሆናል ማለት ነው። ስለዚህ አሁን ደግሞ የምነግራችሁ ምን መሰላችሁ? ቤዛን ጸጋ ልትበቀላት ነው ፍቅረኛ እንደያዘች ለእናቷ ልትነግርባት ጸጋ እንግዲህ ለበቀላ ለበቀል ኃይለኛ እንደሆነች ሁላችንም እናቃታለን። ይህም ግን ግን ይች ልጅ ስላላወሯ ስላልተጠጓት ይሆናል እንጂ በጣም ይዋህ ነው የምትመስለኝ። በእርግጥ ለፊልሙ ለፊልሙ ነው እንደዚህ የሚሆነችው፣ ግን ደግሞም ለፊልሙ ም ቢሆንም ያው ትንሽ ክፋቱን ትንሽ ቀነስ ብታደረገው እጅግ በጣም ደስ ይላል። ሆኖም ግን አላስጠላባትም። ጥፉ ይዛለች ነው ሆነ የምለው አለኩል ሓልል እንግዲች ቤዛ ቦቸራ ራሱ ሲጠይቃት ርዕሰ መምህሩ ጥሩ ልጅ ናት ምናምን አሁን ግን እየተበላሸች ነው ምናምን ብሎ ምናምን እንደዚያ አይነት ነገር ሲያወራ ፍቅረኛ እንደያያዝኩኝ ሰማብኝ እንዴ? ብላ የተጨነቀች ናት። ለርዕሰ መምህር የተጨነቀች ናት። እንግዲች እናቷ ሰማችባት ማለት ገደለች ላይ የምታስብ ናት ማለት ነው። ስለዚህ ጸጋ ደግሞ እናቷ ጋር ነገሩ ልታደርስባት ተደዋውላ ቦታ ተነጋግረዋል ማለት ነው። እንግዲህ ምናልባችም የፍቅረኛ እንዳያዘችን ብቻም ሳይሆን ሌላም ነገር ሁላ ልትነግርባት ትችላለች። ምክንያቱም እኔ እበቀልሻለሁ ስላለቻት ማለት ነው። በቀሌን ደግሞ በቃ አሁን በቅርብ ሰዓት ታያለሽ፣ በቅርብ ቀን ታያለሽ። ያንን ደግሞ እንደዚህ ልትልባት የቻለችው ያሬት ለእኔ በቃ ታልወደርሽኝ አልወድህም ከወደርሽ ደግሞ ለእኔ ያለሽን ስሜት፣ ለእኔ ያለሽን ፍቅር በግልጽ አሳውቂ ብሎ ሲጠይቃት ቤዛን አደናገራት። ማለትም እንግዲች እንዳየነው ጸጋ ምርጫ ውስጥ ዶራታለች። ተቹቻ ና ከያሬድ ከምወጃ ጓደኛና ከምወጁ ፍቅረኛች ብላ የቱን ትመርጫለች ብላ እንግዲች ጓደኛም ጓደኛ ነው፣ ፍቅረኛም ደግሞ ፍቅረኛ ነው እና እንደዛ አይነት ምርጫ ውስጥ ስለጣለቻት በዚህ የተነሳ የተደናገረው ያሬድ ስለዚህ ለእኔ ያለሽን ስሜት ማወቅ እፈልጋለሁ ብሎ ሲጠይቃት ቤዛን እሷም እንግዲች እውነታውን አፈነዳችሁ። እኔ ለአንተ አንተን ሳላፈቅርህ ቀርቼ ሳይሆን አንተን ሳልወድህ ቀርቼ ሳይሆን፣ ግን ጸጋ ባደረገችብኝ ምርጫ ነው እንደዚ ሊሆን የቻልኩት ስትለው ተናገረችው ማለት ነው። እሱም በድንጋጤ ምን እየመርሽ ነው? እውነትሽ ነው ብሎ ሲጠይቃት እና አዎ የሚል መልስ ስትሰጥ፣ ቤዛ ያኔ ያሬድን በመናደድ ና ስሜታዊ በመሆን ወደ ጸጋ ስር ሲሄድ ጸጋን ሲጠይቃት እንደ ነገረች እንደ እኔኮ ለአንተ በማሰብ ነው። ምክንያቱም እሷ እኔን እና ካንተ አመዛዝና እሷ አንተ ከእሷ ና ከኔና ከእሷ አመዛዝነህ የቷን እንደምትመርጥ አሳይተሃታል። እሷን ነው የምትመርጠው። እኔ ደግሞ ከቹቻና ከምወዳ ጓደኛና ከምትወደው ፍቅረኛ የትኛውን አመዛዝና እንደምትመርጥ ለማወቅ ፈልጌ ለአንተ አዝኜ፣ እንጂ የትኛው ሚዛን ላይ እንደምታስቀምጥህ ለማወቅ ፈልጌ እንጂ ለክፋት አይደለም ስትል መለሰችለት ማለት ነው። ከዛ ትሄድና፣ ጸጋ ቤዛ ጋር ትሄድና፣ አይ አሁን እንኳን ወደ ደህና ወደ መልካሙ ጦርነት እንኳን ደህና መጣሽ አሁን እበቀለሽ አለው፣ ስትል ጸጋ አስፈራራቻት። ቪዛን ማለት ነው። ቪዛም እንዴ፣ ስትል መለሰችላት። አንቺ እስከዛሬ ዛሬ ካጠቃሽኝ፣ እስከዛሬ ዛሬ ካሰቃየሽኝ፣ እስከ ዛሬ ድረስ ካደረክሽ ነገር ሁሉ አሁን የምታደርጊው ነገር አይበልጥምና አሁን የፈለግሽውን ነገር ማድረግ ትችያለ ስትል ነጻ ፍቃድ ሰጠቻት። ምን ብታደርግ ጥሩ ነው፣ ነቄዋ ጸጋ ለእናቷ ድውል ታረግና እዚህ እዚህ ቦታ እንገናኝ ማዘር መውራውሳለ ስትል ድምጿን አሰምታለች። ማለት ነው ያው እንግዲህ ያለው ነገር ይሄንን ይመስላል። ሌላ ደግሞ ጓደኛ ሞሞሽ የተተኩ እነ እነ ቤቲ አዳዲስ መጥተዋል ማለት ነው። እነ ቤቲም ያሉበት ሁኔታ በጣም የሚወደድ ደስ የሚል ነው። በጣም ደስ ይላል ማለት ነው። ግን ግሊያድም ቢመልሱት እንደኔ እንደኔ ግልያድ ቢመለስ በጣም አሪፍ ነበረ። በተለይ በብሩኬና በሀና ያለው ግጭት ፍጅት ያኔ የፍቅር ማለት ነው ያኔ ደስ ይል ነበረ። ብቻ ቢመለስ ለዛ ግጭት ለፍጅት ምናምን ነገር ሳይሆን በቃ ያኔ ፊልሙ ላይ ቢመለስ በጣም አሪፍ ነበረ። እንደዙም እነ መኪን በጣም ነው የምንወዳቸው። ሀባይቢ ለዚህ ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። እወዳችኋለሁ፣ አከብራችኋለሁ። እንዲሁም ላይክ እና ሼር፣ ሰብስክራይብ፣ ኮሜንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም ከልቤ አመሰግናችኋለሁ። ጀዛኩም አላሁ ኸይራ። ኢንሻ አላህ ይህም ትንሽ ከፍ ልበል ልደግላችሁ ምናልባች ሁሉም ሰው እያንዳንዱ ምናልባች ይህንን እሰራለሁ ብሎ የከፈተበት በጣም ብዙ አላማ ሊኖረው ይችላል። ስለዚህ እኔም አላማ ካላቸው ሴቶች እና ዩቱበሮች ዩቱብ ከከፈቱ ሰዎች አንድ ቷ ነኝ ማለት ነው። ስለዚህ አበረታቱኝ፣ አግዙኝ። እስካሁንም ለምታግዙኝ እና ሰብስክራይብ ሳላስባችሁ ሰብስክራይብ ስለምታረጉኝ አርጉ ሳልላችሁ ሰብስክራይብ ለምታደረጉኝ ሽክረን ጀዛኪሙላሁ ኸይረን። በተሻለ ቪዲዮ እስከምንገናኝ ሰላም አሌይኩም።